በመጨረሻም ጠጋ ጠጋ እያሉ አብረን መኖር እንጀምራለን ሲል እኔ እውነት መስሎኝ በጣም ደስ ብሎኝ ነበረ። በጣም በሚያሳዝን ሁኔታ እውነት ለመናገር እኔ ከፈኪ በላይ እኔ ተናደጅ ያለው ማለት ነው። እንደ እንደዛ ሰርፕራይዝ አድርጎ አስደስቷት ስ በቃ እንዶ ፋንዲሻ ሆና ስትሄድ እዛ አደርሶ ክው አድርጋት ወላሂ ለእኔ ራሱ በጣም ነው እንትን ያለኝ ማለት ነው። ማለት ፕራንክ ነው ሲል ማለት ነው። እኔ ምለው እሺ እንግዲህ ፈኪ የሆነ እንግዲህ ስራ ነው ጨዋታ ነው ቀልድ ነው ዞሮ ዞሮ ያው ስራ ነው እኔ ምለው ያ እንትኑ የቤቱ እንትን ባለቤት ማለት ነው እሱ እንዴት ነው እሱ ስራ እየሰራ አይደል እንዴ እሱ እየቀልድ ነው እንዴ በነገራችን ላይ ያው ዞሮ ዞሮ እሱም ማስታወቂያውን ሰርተዋል ምክንያቱም ሰዎች ሲሄዱ የእነሱን ቤቶቻቸውን ማስተዋወቅ ነው ስራው እና እነሱም በቻሉት አስተዋውቀዋል ግን እኔ እውነት ለመናገር ያው እኔ እንጃ ያኔ በጣም ነው የደነገጠኝ፣ ማለት ነው። ፈኪ ተበሳጭታ ብትወጣ ምንም አይፈረድባትም። ወላሂ፣ የምር ማለት ነው። እኔ በጣም ደስ ብሎኝ ነበር ማለት። ዝም ብሎ አንድ ላይ መኖር የሚባል ነገር የለም፣ ግን ዞሮ ዞሮ ቤት ከገዛላት ዞሮ ዞሮ ያው ተቀብለዋለች ብዬ እንግዲህ፣ ይጋባሉ ብዬ ነበረ ያሰብኩት ማለት ነው። እኔ እንግዲህ ከቶ መንደር ከማውቃቸው ከማደንቃቸው ዩቱበሮች ማለት ነው። አንዲ ጋቡ በጣም የምፈልገው የምጓጓው ያው እንትና አንደኛ ኢክራም እና ኢሳም ነበሩ። ሌላው ደግሞ አህሙና ፈኪ ማለት ነው። አላውቅም፣ በነገራችን ላይ አህሙና ፈኪ ዩቱብ መንደር ላይ ሲመጡ ደናጥ ሆነው ይመጣሉ እንጂ እንዲህ ኖርማሊ የሚፈላለጉ ሰዎች አይመስሉኝም። አንዳንድ የሳስባቸው ማለት ነው በቃ ፈጃ እንትን ይላሉ በጣም ይጣላሉ ማለት ነው። እና ለማንኛው የዛሬው ቪዲዮቸው እኔ አስደስቶኝ እውነት መስሎኝ በቃ እነዚህ ልጆች በቃ ሀ እያሉ ነው እያልኩ ነበር። ሀ ብለው ሊጀምሩ ነው ብዬ ነበር። አንምም አልተሳከም። አህሞ አበላሻሽቶታል ነገሩ ማለት ነው። እንግዲህ ፈኪና እንዴት አድርጎ ቅርታ እንደሚጠይቃት እንግዲህ ራሱ ያውቃል ማለት ነው። በጣም ነው የተበሳጨችበት። እንኳን ፈኪ ማለት ነው፣ እኔ ራሴ የተበሳጨች ያለ እውነት እንዴት ደስ ብሏት በቃ አብረን መኖሩን አልጠላም ብላ ተደስታ ቤት ልገዛልሽ ነው ብሏት። እንግዲህ የቤት ባለቤት እንግዲህ ታውቃላችሁ፣ በዚህ ዘመን የቤት ክራይ ኑሮ እንዴት እንደሆነ ማለት ነው። እንከ ቤት ክራይ ልወጣ ነው ብላ ተደስታ እንግዲህ ሰፍ ብላ ስትሄድ እንደዚህ ጉድ ያደርጋት። ኧረ ቢስሚላ! ቆሌ የተገፈፈውና አይፈረድባትም። እኔ ራሱ ደንግጦኛል ማለት ነው። እንደዚህ አይነት ብራንክ ይቅርባችኋል። ኧረ ተውታው እስኪ እንግዲህ የሆነት ያው እንግዲህ እውነት ያድርገው ያው ውዴታችሁ ወደ እውነት ይቀየር ብዬ ነው የማስበው። መልካም የስራ ዘመን ብዬ አለው። እንግዲህ አህሙ ፈኪን እንዴት አድርጎ ይቅርታ እንደሚጠይቃት እንግዲህ የምናየ ይሆናል ማለት ነው። ምክንያቱም ፈኪ በቀላሉ ይቅርታ አትቀበልም። አህሙ እንኳን ያው እንግዲህ ይቅርታ ይላታል ማለት ቶሎም ይቅርታ ይቀበላል ማለት ነው። እና ፈኪ በጣም አስቸጋሪናት እያለ ነበር። እውነትም አስቸጋሪናት ማለት ለምሳሌ እንደ በቃ እንደ ቀልድ የምትገኝ አይደለችም ማለት ነው። በቃ ሴት ልጅ እንደዚህ ኮራ ስትል ነው የሚሻለው። እና ዛሬ ግን ያው እንግዲህ እንደዛ አልነበረችም በሚገርም ሁኔታ ማለት ነው። ፍራንክ እንደሆነ አውቃለች መሰለኝ ከአንዳንድ ነበረ። አብረን እንኑር ሲላት አብረን መኖራችንን አልጠላውም፣ እኔም መንገድ ላይ ከምጠብቅ እንደዚህ ውጭ ከምንገናኝ ምናምን ነገር ብላ ነበረ። እንደማይሳካ አውቃለም መሰለኝ ግን በሚያሳዝን ሁኔታ መጨረሻው ፕራንክ መሆኑ ነው ማለት ነው። ለማንኛውም እንግዲህ በቀጣይ ቪዲዮ ምናልባት እውነት ሊሆን ይችላል ማለት ነው። እኔ የምለው የመዳም ቅመሞች ቅመሞች ይህ ማለት ነው ይህ ነገር እኛን ያወጣናል ብላችሁ ተስቡ። ይሄ የቤት ነገር ማለት ነው ለምን እኛ እንሞክረው ቅመሞች እስኪያስቡበት ማለት ነው እና ቀስ ብሎ የሚከፈል ነው ምናምን ነገር እና እንሞክረው። እውነቴን ነው የምላችሁ፣ በተለይ አሁን ብዙ ቅመሞች ህገወጥ የሚሰሩ ህገ ወጥ ቤት የሚገዙ ምናምን እህቶች አሉ ማለት ነው። ከዚህ በፊት የተገዛው ተገዝቷል። እንግዲህ ካሁን በኋላ ግን ህገ ወጥ ቤት ህገ ወጥ ቦታ ከመገዙ እንደዚህ አይነቱን ነገር ገዝታችሁ ቀስ እያላችሁ እየሰራችሁ ትከፍላላችሁ ማለት ነው። ቅመሞች ያስቡበት። በተረፈ ሰላማችሁ ብዝት ትተረፍ ባልልኝ እንግዲህ አህሙና ፈኪ ወደፊት ብያ ያለው ያው እንግዲህ ህልማችን አሳኩልን ማለት ነው በሰላም ታርቃችሁ ተስማምታችሁ፣ ህልማችንን አሳብኩት እንላለን። ሰላማችሁ ብዝት ይበል። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ